እህት፣ ወንድሞቼ፣ ባለ ማህተቦች፣ የደሙ ፍሬዎች፣ የክርስቶስ ሰላም፣ የክርስቶስ ቸርነት፣ የክርስቶስ ሞገስ፣ የክርስቶስ ማዳን፣ የክርስቶስ መጎብኘት ከእናንተ ጋር ይሁንላችሁ ይሁንልን። ሀገራችንን ሰላም ያደርግልን። ድንቅ ምስክርነት አለኝ እና እሱን ምስክርነት አድርስልኝ የተባልኩትን መስክርልኝ የተባልኩትን ምስክርነት ወደ እናንተ ይዤ መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ ተመልከቱት። አንድ እህታችን ወለተ ስላሴ የትባላለች እና በመናፍስቱ ዓለም አሰራር በጣም የምትቸገር እና ተቸግራ የነበረች እህታችን ነበረች እና ወደ አምደው ቅዱስ ሚካኤል ገዳም በመሄድ እዛ ቦታ ላይ ጸሎት ታስደርጋለች። መንፈሱም ይያዛል ማለት ነው። የመጀመሪያው በጣም ሲረብሻት የነበረ እርኩስ መንፈስ ይሄ የዛር መንፈስ የሚባል ጠቋር የሚባል የዛር መንፈስ በጣም ይረብሻት ነበር። በጣም ይረብሻት፣ በጣም ያውካት ነበረና እዛ ቦታ ላይ ሄዳ ጸሎት ስታስደርግ መንፈሱ ይያዛል ማለት ነው። አሁን መተት የተደረገበት ብቻ አይደለም። መንፈሱ ይያዛል ወይም ደግሞ ይታሰራል ሲባል ማለት ነው። ይሄ የአጠቃላይ የመናፍስቱ ዓለም አሰራርና የመናፍስቱ ዓለም ሴራ የሚጋለጥበት የሚታሰርበት እሱም የሚያስረን የሚታሰርበት ታላቅ የቃል ኪዳን ቦታ ስለሆነ ይሄንን አምና ስመ ክርስትናዋን እየላከች መባዋን እየላከች በአካል እየተገኘች ሳታቋርጥ ጸሎት ታደርግ ነበርና ይህ መንፈስ ተያዘላት። በጣም ሲያስቸግራት የነበረ እንግዲህ በጣም ብዙ ቦታ ጸበል ትጠመቃለች። በጣም አስቸጋሪ የሆነ መንፈስ የጠቋር መንፈስ የሚባል ማለት የጠቋር የዛር መንፈስ ማለት ነው፣ እና ከዛን በኋላ ግን ያ መንፈስ ታሰረ፣ አምደው ቅዱስ ሚካኤል አስሮ እያስለፈለፈ በየትኛውም ቦታ ስትሄድ ወይኔ አምደው ቅዱስ ሚካኤል ጉድ አደረገኝ እዛ ወስዳ አሳሰረችኝ እያለ ነበር የሚለፈልፈው ማለት ነው። አሁን ያ መንፈስ ተወግዶላታል ማለት ነው። ያ የጠቋረ መንፈስ ተወግዶላታል። እና ይህ ድንቅ ምስክርነት ስለ አምደው ቅዱስ ሚካኤል ስላደረገልኝ ለአምደው ቅዱስ ሚካኤል ምስክርነት መስጠት ይገባኛል፣ መስክርልኝ፣ ለእኔ የደረሰ ለእናንተም ለተጨነቃችሁ፣ በመናፍስቱ ለተያዛችሁ፣ በመናፍስቱ ዓለም በመናፍስቱ አሰራር የተያዛችሁ የተጨነቃችሁ የታመማችሁ በየሆስፒታሉ በየጸበሉ እየተንከራተታችሁ ያላችሁ ህዝበ ክርስቲያን ለእኔ የደረሰ ለእናንተ የሚደረስላችሁ መተት ብቻ አይደለም፣ እሱ የዛር መንፈስንም ይይዛል፣ ያስራል። ለእኔ ተደርጎልኛል እያለች ምስክርነቷን እየሰጠች ትገኛለች ማለት ነው። ሌላ እንደዚሁ መተት ይላክብኛል በየጊዜው መተት ይላክብኛል አለች። መተት በየጊዜው ይላክብኛል ነገር ግን አምደው ቅዱስ ሚካኤል እኔ እነሱ ጥላቶቼ እንዳልተኙልኝ አውቀ ዘንድ ይመጣል አለች እና ሲመጣ ደግሞ አውቀዋለሁኝ አለች። ልክ እኔ ጋር ሲመጣ ማጉረምረም ይጀምራል። እንዲሁ ምን ይሻለኛልን እኮ ምንም እኔ ራሱ ደከመኝ፣ ምን ላድርግ፣ ምንም ስራዬን ልሰራ አልች አልቻልኩኝም። ስራ ሊያሰራኝ አይችልም። አምደው ቅዱስ ሚካኤል ይዞኛል። ስመጣ አየር ላይ ነው የሚይዘኝ ሶስት ቀን ሳይቆይ ወዳ ይሄዳል። የሚላከው ደግሞ ከንስሐ አባቴ ነው አለች ይቺ እህታችን ወለተስላሴ እና እንግዲህ ስንቶቻችሁ ስንቶቻችን በንስሐ አባቶች ወጥመድ ውስጥ ገብተናል። እኛ የንስሐ አባት ይሆኑናል፣ ኃጢአት በደላችን በነሱ በኩል ይሰረያል ይደመሰሳል ብለን ለባላችሁ ወይም ለባላችሁ ወይም ለሚስቶቻችሁ ለሰው ያልነገራችሁትን ምስጢር የምትነግሩት ለካህን ነው። ካህን ደግሞ የእግዚአብሔር እንደራሴ ነው። የእግዚአብሔርን እግዚአብሔር ገበና ሸፋኝ ነው። እግዚአብሔር ጉዳችንን ኃጢአታችንን ሸፍኖ የሚያኖረን አምላክ ነው። ያኖረንም፣ እያኖረን ያለም፣ ወደፊትም የሚያኖረን ቸርና እሩሩ ኃጢአት ገበናችንን ሸፍኖ ሸሽጎ የያዘልን አምላካችን። እሱ የሾማቸው እንደሱ ሆነው እንዲያገለግሉ የመረጣቸው ያከበራቸው ነበሩ። እንደ አለመታደል ሆኖ ሁሉንም ማለት አይቻልም። ከነሱ መልካም አገልጋዮች፣ መልካም ካህናት፣ በመልካም ካህናት መካከል እንክርዳዶች እየበዙ የመጣበት ዘመንና ጊዜ ላይ ነው ያለ ነው። ስንቶቹ እህቶቻችን አመመኝ፣ እንደዚህ ሆንኩ፣ ችግር ገጠመኝ ብለው ብላቸው ስታማክሯቸው ችግር የለም እኔ አጠምቅሻለሁኝ ለሰባት ቀን ለሶስት ቀን ለአስራ አምስት ቀን እያሉ በቅጠላ ቅጠል ቅጠላ ቅጠል እየዘፈዘፉ ቅጠላ ቅጠል ላይ የሰይጣናዊ ድግምታቸውን እየደገሙ እናንተ አሞኛል ታምም ያለው ተቸግር ያለው ብላችሁ ነግራችኋቸው እንደገና ደግሞ ሌላ ሕመም ሲጨምሩባችሁ አያሳዝንም? በማርያም ማንን እንመንሽ? ሰው ሸንኮራ አይደለ ላጥ ላጥ አድርገን ቀምሰን እንዳናውቅ ስጋ ለባሾች ደካሞች ሆንን። እኛ የምናየው ቁመናቸውን ነው። እኛ የምናየው አለባበሳቸውን ነው። እኛ የምናየው መስቀሉን ነው። እኛ የምናየው ሻሹን ነው። እኛ የምናየው ቆቡን ነው። ምን እናድርግ ወገኖቼ? በጣም እኮ ተቸገርን። በጣም ተቸገርን። መልካምና በጎ መልእክት ሲያስተላልፍ አንድ ሰው እረ እነሱ እኮ እንደዚህ ናቸው እየተባለን ሰው እንዳይድን የተደረገበት ሰው ስለ መናፍስት ውጊያ እንዴት አድርጎ መጸለይ፣ መስገድ፣ መቀጥቀጥ እንዳለበት ስናስተምር እነዚህ ጠንቋዮች ናቸው፣ እነዚህ አጭበርባሪዎች ናቸው እንባላለን። እነሱ ደግሞ ራሳቸውን ጻድቅ አድርገው ራሳቸውን አዛኝ አስመስለው የሆነ የናንተን ስሜት የእናንተን ጉዳት ከናንተ ሊያርቁላችሁ የቀረቡ መስለው ሌላ ጉዳት፣ ሌላ ህመም፣ ሌላ ጭንቀት፣ ሌላ አስራት፣ ሌላ ደዌ፣ ሌላ ሀዘን ይጨምራሉ። ወገኖቼ መልካም አባትም ለማግኘት ጸሎት ያስፈልጋል። መልካም የንስሐ አባት ለማግኘትም ጥናት ያስፈልጋል። በአሁኑ ሰዓት ላይ ማለት ነው መስቀል የያዘ ሁሉ አባት እንዳልሆነ እየተመለከትን ነው። የንስሐ አባት በንስሐ ልጁ ላይ ከመተተ በየጊዜው ያም አልሰራ ሲለው እንዲሁ መለስ አይል እን የምታመልከው አምላኳ እኔ የማገለግለው ክርስቶስ እያፈረሰብኝ ነው፣ ስራዬን እየገለጠብኝ ነው። አቅመ ደካማ እኔና እኔ የምከተለው እኔ የምጠራው እርኩስ መንፈስ ስራችን ፈርሶብናል። ስለዚህ በንስሐ ልመለስ ብሎ እንኳን አይመለስም። ባናት ባናቱ ባናት ባናቱ ጭራሽ እያሻሻለ ነው የሚልከው ማለት ነው። እኔ በጣም ይገርመኛል። የቤተክርስቲያን ሰው ሆኖ እንዴት ራሱ ሲያቀተው ሸኪ ጋ ይሄዳል፣ ጠንቋይ ጋ ይሄዳል። በጣም ያሳዝናል። እግዚአብሔር ከዚህ ሰውረንና ይቺ እህታችን እንግዲህ ከንስሐ አባቷ የሚመጣውን ድግምትና መተት አምደው ቅዱስ ሚካኤል አየር ላይ ነው ኃይሉን እሚሰብረው ማለት ነው። ክብርና ምስጋና ላምላካችን ይሁን፣ አምደው ቅዱስ ሚካኤልን የቃል ኪዳን መልአክ አድርጎ የሰጠን። እዛ ቦታ ላይ ሂዳችሁ ጸሎት እንድታስደርጉ የታሰራችሁ ጥሬን አስተላልፋለሁኝ ወደ አምደው ቅዱስ ሚካኤል ገዳ አዲስ ለሆናችሁ አምደው ቅዱስ ሚካኤል ገዳም ስትሄዱ የመቋሚያ ጸሎት አለ የመቋሚያ አውድ አለ ጸሎት ይደረግላችኋል መባችሁንና ስመክርስትናችሁን ትሰጣላችሁ ጸሎት ይደረግላችኋል እዛ ቦታ ላይ ስትሄዱ ማለት ነው መሄድ ማትችሉ ጸሎት ማስደረጊያ መባችሁንና ስመክርስትናችሁን ሰጥታችሁ ጸሎት ማስደረግ ትችላላችሁ ነገር ግን መሄድ የምትችሉ ደግሞ ቦታው ላይ ብትደርሱ እውነቴን ነው የምላችሁ፣ ሌላ ደግሞ በረከት ታገኛላችሁ። ስለዚህ እዚህ ገዳም ላይ ለመሄድ እዚህ ገዳም ላይ ይህንን በረከት ለማገኘት ከስራታችሁ ለመፈታት ያሰራችሁ እንዲታሰርላችሁ በረከታችሁ እንዲመለስላችሁ፣ ጤናችሁ እንዲመለስላችሁ፣ ሰላማችሁ እንዲመለስላችሁ፣ ትዳራችሁ እንዲስተካከልላችሁ የመንፈሳዊ ሕይወት የስጋዊም የመንፈሳዊም መንገዳችሁ፣ ጎዳናችሁ፣ በረከታችሁ፣ ሰላማችሁ እንዲመለስላችሁ ጸጋ ሞገሳችሁ እንዲሰጣችሁ እንዲመለስላችሁ ያሰራችሁ እንዲታሰርላችሁ ወደ አምዶ ቅዱስ ሚካኤል ገዳም እንሄዳለን። መቼ ካላችሁኝ፣ ህዳር 11 መነሻ ህዳር 13 መመለሻ ፕሮግራም ተዘጋጅቷል። ከሰዓት በኋላ እዛ ቦታ ላይ እንግዲህ የዓመት ነው ዝክር አለ። ዝክሩ ላይ ተሳተፉ። የፈውስ አገልግሎት ይሰጣል ማለት ነው። ከዚህ በፊት እንደሚደረገው ማለት ነው። ይሄ የፈውስ አገልግሎት ሰኔ ላይ ተጀምሯል። እንግዲህ አብዛኛውን ከሰዓት በኋላ ነው ይሄ የፈውስ አገልግሎት፣ ምክንያቱም ጊዜ ሰዓት ስለማይኖረን። እንግዲህ ይሄ እድል አያምልጣችሁ። የታሰራችሁ የተተበተባችሁ፣ እንዳትሰሩ፣ እንዳትማሩ፣ እንዳትኖሩ ሰላምን፣ ፍቅር እንዳይኖራችሁ፣ በረከት እንዳይኖራችሁ፣ በትዳራችሁ፣ በሕይወታችሁ፣ በቤተሰባችሁ ብቻ ገር በእናንተ ዙሪያ ያለውን እስራታችሁን ትፈቱ ዘንድ በረከት የተወሰደባችሁ፣ እድላችሁ የተነጠቀባችሁ፣ የተወሰደባችሁ መስራት እየቻላችሁ እንዳትሰሩ የተደረጋችሁ ሌላው ደግሞ እየሰራችሁ በረከታችሁ የተወሰደባችሁ እየሰራችሁ ባዶ የሆናችሁ እየሰራችሁ ባዶ የሆናችሁ እየሰራችሁ ድሃ ድህነት ወደ እናንተ የመጣባችሁ ሰዎች ኑና ተፈቱ። መሄድ የማትችሉ ግን በሀገር ውስጥም ሆናችሁ፣ እንዲሁ ደግሞ በባዕድ ሀገር ተበትናችሁ ላላችሁ እድላችሁ በዛም የተወሰደባችሁ። በነገራችን ላይ አሁን አብዛኛውን ሰው ወደ ውጩ ዓለም የሚሄደው የሰውን እድል በመውሰድ ነው። የጓደኛዋን፣ የእህቷን፣ የወንድሟን፣ የጎረቤቱ የሰው እድል እየወሰዱ እየወሰደች ወይም እየወሰደ ምን ያደርጋል ማለት ነው፣ ወደ ውጭ ሀገር ይሄዳል። ውጭ ሀገርም ሂዶ በአካባቢው ያለውን በዙሪያው ያለውን በተለይ አበሻውን፣ አበሻ ነው እያጠቃ ያለው ማለት ነው። ተመልከቱ፣ ይወስዱባችኋል ማለት ነው የእናንተን ስራ፣ እናንተ ሰላም እንዳትሆኑ የሚያደርጉ ከዚህም ሲወጡ የሰው ድል ወስደው ነው እዛም ሲኖሩ የሰው ድል እየወሰዱ ነው የሚኖሩት ማለት ነው። ስለዚህ የተዋህዶ ልጆች ብቻ በአምደው ቅዱስ ሚካኤል አማላጅነት በገዳሙ ቃል ኪዳን ያመናችሁ የተማመናችሁ ስመክርስትናችሁን ጸሎት ማስደረግ ያመባችሁን እየላካችሁ እዛ ቦታ ላይ ጸሎት ማስደረግ ትችላላችሁ። ተሳሉ፣ ጸሎት አድርጉ። አሁን የፈውስ አገልግሎት ፈልጋችሁ ስትደውሉ ዝም ብላችሁ አትደውሉ። መጀመሪያ እናንተ ለመዳን ምንድን ነው ያደረጋችሁት አስተዋጽኦ? ለራሳችሁ ሰግዳችኋል? ቀጥቅጣችኋል? ንስሐ ገብታችኋል? አያችሁ፣ መዳን እንፈልጋለን፣ ደግሞ እዚጋ መጸለይም አንፈልግም። ለምን አዚሙን ተሸክመን ቁጭ ብለናል? አልተከላከልንም። መቁጠሪያን እንደ ላብራቶሪ ተጠቀሙት። አጋንንቱ የቱ ጋር እንዳለ የምታውቁበት መጠቆሚያ ነው። እየቀጠቀጣችሁ እየሰገዳችሁ፣ አፈረደች አብልታችሁ አድክማችሁ ስትመጡ ሚስጥሩን ያወጣል፣ ይጋለጣል ማለት ነው። አንዳንድ ሰው መዳን ብቻ ይፈልጋል። ከዳንም በኋላ ደግሞ ጸሎት አያደርግም መልሶ ይገባል ማለት ነው። አያችሁ ይሄ የእንስሳ ኑሮ ነው፣ የእሪያ ኑሮ ነው። እሪያ አሁን ስታዩት ታጥቦ ይወጣና የሚሄደው ቆሻሻው ጋር ለመንከባለል ነው። አያችሁ ስለዚህ ትጉ፣ ጸልዩ፣ በረከቱ ላይ ተሳተፉ፣ ዝክሩ ላይ ተሳተፉ። ሶላር ያ ገዳም ያስፈልገዋል። ሶራል እኔ እገዛለሁ የምትሉ ሰዎች ካላችሁ አቅም ያላችሁ ተደራጅታችሁም ሆነ በተናጠል ለተሰራው አዳራሽ ትልቅ ሶላር ያስፈልገዋል ማለት ነው። ምክንያቱም እዛ የሚቀመጡ ጸሎት ለማድረግ ስመ ክርስትናችሁን ትሰጡንና ሁል ጊዜ እዛ ቦታ ላይ ጸሎት እንዲደረግላችሁ፣ ህይወታችሁ ይብራላችሁ፣ የምድሩ ብቻ ሳይሆን የሰማይ ብርሃን መድኃኔ ዓለም ቅዱስ ሚካኤል ያዘጋጅላችሁ ያብራላችሁ፣ እየተባለ ጸሎት ይደረግላችኋል። ሶላር ያስፈልገዋል፣ በሮች ያስፈልጉታል። ለበር እሚሆን አንድን በር እችላለሁ ብትሉ ደስ ይለናል። አንድ ለሁለትም ይቻላል። ሁሉንም እችላለሁ ካላችሁ አቅማችሁን እናንተ ስለምታውቁ እዛ ቦታ ላይ እንግዲህ ይሄ አዲስ የተጀመረው ወይም ፍጻሜ ላይ የደረሰው አዳራሽ አሁን የሚያስፈልገው አንገብጋቢ የሆነ ነገር በር፣ መስኮት፣ ሶላር ያስፈልገዋል። እዚህ በረከት ላይ መሳተፍ የምትፈልጉ ሰይጣን አጋንንት የሚወስደውን የሚሰልበውን ገንዘባችሁን ለቅዱስ ሚካኤል ብታደርጉት፣ ቅዱስ ሚካኤል ደግሞ የእናንተን ሕይወት የእናንተን ገንዘብ እየባረከ እያበዛ ይሰጣችኋል። የተዋህዶ ልጆች ባለማህተቦች ይሄ በረከት አያምልጣችሁ። ሌላው ዝክሩ ላይ መሳተፍ የምትፈልጉ ጤፍ እገዛለሁ የምትሉ ካላችሁ፣ ዘይት እገዛለሁ የምትሉ ካላችሁ፣ አጠቃላይ እዚህ በረከት ላይ መሳተፍ እፈልጋለሁ የምትሉ ካላችሁ መሳተፍ ትችላላችሁ ማለት ነው። ካህናትን እዛ ቦታ ላይ የመጡትን ምዕመናንን ቅዱስ ሚካኤልን ብለው የመጡ ምዕመናንን እናበላለን በረከቱንም እንሳተፋለን ማለት ነው። መሄድ የምትችሉ በአካል ተገኝታችሁ እዛ ቦታ ላይ ምን ያስፈልጋል መሰላችሁ? ወንበር ያስፈልገናል። ቤተ ክርስቲያኑ ነባር ይሁን እንጂ ምንም የሌለው ነው ማለት ነው። ምንም ብዙ ነገር የሚያስፈልገው ለክብሩ የማይመጥን ነገር ነው ያለው አጠቃላይ ማለት ነው። አጠቃላይ ለክብሩ የማይመጥን ነገር ነው ያለው ምሕረትን ሽታው የሄዱ ሰዎች የሚያርፉበት ያስፈልጋቸዋል። መጠለያ ያስፈልጋቸዋል። ቦታ ያስፈልጋቸዋል። አያችሁ። ስለዚህ አሁን ማህበሩ ደግሞ ራሱን መቻል አለበት። ወንበር ያስፈልገዋል፣ እንግዶች መቀበያ ማለት ነው። ወንበር ያስፈልገዋል፣ ሳህን ያስፈልገዋል፣ ኩባያ ያስፈልገዋል፣ ውሃ ማጠራቀሚያ ያስፈልገዋል፣ ከመክተፊያ ከቢላ አንስቶ ድስት ያስፈልገዋል ማለት ነው። አያችሁ ይሄ ሁሉ ያስፈልገናል። ስለዚህ አገልግሎቱ እኔና እናንተን ነው የሚጠብቀው። ሰፋ ያለ ነገር ነው የሚጠበቅብን ማለት ነው። ስለዚህ እኔ ይህንን እችላለሁ፣ እኔ ይህን እችላለሁ እያላችሁ በፍቅርና በደስታ ሆናችሁ በረከቱ ላይ ተሳተፉ። ቅዱስ ሚካኤል ደግሞ እናንተን በአይነ ቁራኛ በፍቅር ነው የሚመለከታችሁ ማለት ነው። ስለዚህ ይሄ በረከት አያመልጣችሁ። አድራሻ ተቀምጦላችኋል። ያንን አድራሻ ተጠቀሙበት። ሰላማችሁ ብዙት ትረፍረፍ ይበልላችሁ። የሚታገላችሁን አምደው ቅዱስ ሚካኤል ይጣልላችሁ። የሚታገልላችሁ የሚታገላችሁን ያሰራችሁን መተቱን፣ አስማቱን፣ ሟርቱን፣ ድግምቱን አምደው ቅዱስ ሚካኤል አመድ ያድርግላችሁ። በሕይወታችሁ ያለውን ጥቁር መጋረጃ፣ ብርሃን እንዳታዩ ያደረጋችሁን፣ ሰላም እንዳይኖር ያደረጋችሁን፣ በረከት እንዳይኖራችሁ ያደረጋችሁን አምደው ቅዱስ ሚካኤል አመድ ያድርግላችሁ። ወላዲተ አምላክ ድንግል ማርያም አመድ ታድርግላችሁ። ሰማዕቱ ቅዱስ ጊዮርጊስ አመድ ያድርግላችሁ። በዛ ቦታ ላይ እንግዲህ አምደው ቅዱስ ሚካኤል ጽላቱ የቅዱስ ሚካኤል፣ የእመቤታችን፣ የቅዱስ ጊዮርጊስ የሰማቱ የቅዱስ ጊዮርጊስ የታምረኛው ፍጥኖ ረድኤት የቅዱስ ጊዮርጊስ ጽላት ይገኛል ማለት ነው። አያችሁ፣ ስለዚህ በረከታችን ብዙ ነው፣ ድህነታችን ብዙ ነው። እናንተ ብቻ ስትሰጡም፣ ስታደርጉም፣ ስትልኩም ደስ እያላችሁ አድርጉ። ደስታችሁን ይመልስላችኋል፣ ሰላማችሁን ይመልስላችኋል። መሄድ የምትችሉ ካላችሁ ደግሞ እዛ ቦታ ላይ እንድትመጡ ደጁን እንድትረግጡ ጥሬን አስተላልፋለሁኝ። የተዋህዶ ልጆች ምዝገባ ተጀምሯል። እዛ ቦታ ላይ መሄድ የምትፈልጉ ወይም ደግሞ ጉዞ ላይ ታዳሚ መሆን የምትፈልጉ ሰዎች አሁን ምዝገባ ተጀምሯል ማለት ነው። ጊዜው ከደረሰ እኛ መኪና ከያዘን በኋላ ብትደውሉ ምንም ትርጉም የለውም። ጥያቄያችሁ መልስ አያገኝም ማለት ነው። ጠቅለላ አድርጌ ስናገር ጥያቄያችሁ መልስ እንዲያገኝ ወይም ደግሞ ፍላጎታችሁ መሬት ላይ ወርዱ። የጉዞ የበረከቱ ታዳሚ መሆን የምትፈልጉ እዛ ቦታ ላይ ያስፈልገኛል፣ መሄድ እፈልጋለሁ የምትሉ ሰዎች ካላችሁ ከወዲሁ መመዝገብ ይጠበቅባችኋል ማለት ነው። ከወዲሁ ተመዝገቡ። ምዝገባ ጀምረናል። እየደወላችሁ ኢንፎርሜሽን ማጣራት ትችላላችሁ። መረጃ መውሰድ፣ እየደወላችሁ መረጃ መውሰድ ትችላላችሁ። ለመመዝገብ መረጃ ይሰጣችኋል። እንዴትና ምን ማድረግ እንዳለባችሁ መረጃውን እየወሰዳችሁ መሄድ የምትፈልጉ ሰዎች ከወዲሁ ተመዝገቡ። ከወዲሁ ደውሉ። ቀኑ ከደረሰ በኋላ የምትደውሉበትን ጊዜያችሁን አሁን ደውሉ። ስለዚህ ለጉዟችን የተቃና እንዲሆን ከወዲሁ ከተነጋገርን መረጃውን ከወሰዳችሁ መልካምና የተቃና ይሆናል ማለት ነው። እንግዲህ ከመረጃዎቹ ዋናውና አንደኛው መረጃ ልሰጣቸው የምፈልገው አዲስ ስለሆናችሁ እዛ ቦታ ላይ ስትሄዱ አንደኛ ለሶስት ቀን ቆይታ ነው የምንሄደው። ይሄንን አስተውሉ። በአስራ አንድ መነሻ ነው፣ በአስራ ሦስት መመለሻ ነው። ከመኪና ከወረድን በኋላ ወደ ገዳሙ ለመሄድ የሁለት ሰዓት መንገድ አለው። የሁለት ሰዓት መንገድ አለው። እሱን አቅሜ ይችላሉ ወይስ አልችልም? እግሬ መሄድ መራመድ ይችላሉ? አሁን አንዳንድ ሰው እግሩ ላይ ችግር ያለበት ሰው አለ። ስንሄድ በጣም ቁልቁለት ነው። ያው ቪዲዮም ስላለ ቪዲዮውን ተከታተሉት። ከዚህ በፊት ስንሄድ የነበረውን መንገድ ስለተላለፈ ማለት ነው መንገዱ እንዴት እንደሆነ ከብዙ በትንሹ ዋና ዋና የሚባሉትን መንገዶች፣ አስቸጋሪ የሚባሉትን መንገዶች አስተላልፌያለሁ ማለት ነው። ቪዲዮውን በደንብ ተመልከቱን መሄድ ስለፈለግን ብቻ እዛ ቦታ ላይ ሂጂ እመጣለሁ ማለት ይከብዳል። መንገዱ ከባድ ስለሆነ ማለት ነው። መንገዱ በጣም ከባድ ነው። ለሄደው ደግሞ በጣም በረከት ነው። በጣም የድህነት ያንን ተራራ ወርድ፣ ያንን ተራራ እንደገና ደግሞ ስንወጣ የምናገኘውን በረከት የምናገኘውን ሰላም በላብ በኩል እያላበን በውስጣችን ያደረ ደዌና በሽታ ህመም እየቀለጠ ይጠፋልናል ማለት ነው። ስለዚህ መሄድ ከቻላችሁ በጣም የድህነት መንገድ ነው። እሱን አስባችሁበት እንድትዘጋጁ ነው። ኪሏችሁ በጣም ከበድ ያለ በዕድሜ በጣም የገፋችሁ ሁናችሁ ወጣትም ሆኖ የማይችላል አንዳንድ በጣም ይገርመኛል፣ አዛውንት የምንላቸው ሰዎች እየሮጡ ሲሄዱ፣ ወጣት ነው የምትሉት ሰው ደግሞ በቃ ጨርቅ ሆኖ እንደ ሻማ ቀልጦ ታገኙታላቸው። እና ይሄንንም ከግምት ውስጥ እንድታስገቡልኝ ስለምፈልግ ነው። አምናችሁበት አውቃችሁት አይታችሁት እንድትመጡ ነው። ለምን እዛ ከሄዳችሁ በኋላ ለሰው ምንቅፋት እንዳትሆኑ እንዳትመጡ ብዬ የነገርኳቸው ሰዎች መረጃ ሲጠይቁኝ፣ ይሄ መንገድ አለው። በኪሎ ከበድ ያላችሁ ሰዎች፣ መንገድ ሄዳችሁ የማታውቁ ሰዎች መንገዱ ከባድ ነው። ራሳችሁን ፈትሻችሁ፣ ራሳችሁን አሳምናችሁ ነው መምጣት ያለባችሁ። እችላለሁ፣ አልችልም የሚለውን ሰው አቅሙን ካወቀ ጥሩ እኮ ነው። ግን አቅሙን እያወቀውም ደግሞ በቃ ሄጄ ብቻ እዛ እንትን ልበል የሚላለ አሁን ያለ ሰው ፈተና ነው፣ ለራሱ ፈተና ነው። እዛ ቦታ ላይ ሳይደርሱ በየመንገዱ ያደሩ ሰዎች አሉ። እንግዲህ ሳይደርሱ አያችሁ፣ እዛ ቦታ ላይ ሳይደርሱ ማለት ነው። ለምን መንገዱ ከባድ ስለሆነ ቺሎ የሄደ ሰው ደግሞ ቺሎ የሄደ ሰው በጣም በጣም በጣም ከሕይወቱ መቼም ቢሆን ከሕይወቱ የማይጠፋ መንገድ ነው። ልክ ገዳም ሲባል አምነው ቅዱስ ሚካኤልን በአእምሮ በህሊ ነው ያስታውሳል። ለምን መንገዱ ሌላው ቢቀር መንገዱ የሚረሳ አይደለም። እግዚአብሔር ነው የምላችሁ መንገዱ አእምሯችሁ ውስጥ ነው የሚቀሩ እና ገዳም ሲባል አምደው ቅዱስ ሚካኤል የትም ሆናችሁ ይታሰባችኋል ወይም ይታወሳችኋል። አእምሯችሁ ውስጥ ይጽፈዋል ቅዱስ ሚካኤል ማለት ነው። ለምን መሰላችሁ? በድካምና በላብ በወዝ የሚመጣ ነገር በጣም እጅግ በረከት ስላለው መሄድ የማትችሉ ደግሞ መሄድ የማትችሉ ሰዎች አምደው ቅዱስ ሚካኤል የልባችሁን ያውቃል። እዛ ቦታ ላይ እንደሄዳችሁ ተደርጎ ይቆጠርላችኋል። ከእናንተ የሚጠበቀው ቢያንስ እዛ መንገዱን መሄድ ባትችሉ፣ ቤት ውስጥ በጣም መስገድ አለባችሁ። እስከሚያልባችሁ ድረስ ማለት ነው መቀጥቀጥ መቻል አለባችሁ ቅዱስ ሚካኤል ደጅ ላይ እንደደረስኩ አድርገህ ቁጠርልኝ ብላችሁ እስከሚያልባችሁ። እኛ እያላበን ነው የምንሄደው። እግዚአብሔር ምስክሬ ብዬ የምነግራችሁ አምደው ቅዱስ ሚካኤል ባወቀ እያላበን ነው የምንሄደው፣ ውሃ ከሰውነታችን እያመነጨን ነው የምንሄደው። በተለይ ስንመለስ ማለት ነው ስንወርድ፣ ቁልቁለት ነው። የራሱ የሆነ ተጽዕኖ አለው። ቁልቁለት መሄድ በራሱ እግራችሁ ስብር ስብር ስብር ስብር ይላል። ይህንን የምነግራችሁ እያስፈራረኋችሁ አይደለም። አምናችሁበት ራሳችሁን መዝናችሁ ለክታችሁ እንድትመጡ ነው። ለሰው ፈተና እንዳትሆኑ ነው። ምክንያቱም ስንመለስ አሁን እኛ ዳገት ነው የሚጠብቀን። በሌሊት ነው ከዛ የምንወጣው። ለምን አዲስ አበባ በጊዜ መድረስ ስላለበ፣ ኮማንድ ፖስት አለ። ስንመለስ በተለይ ስንሄድም ከባድ ነው። ገደላማ ስለሆነ ሰው በብርሃን መሄድ አለበት። ገደላማ ስለሆነ ማለት ነው እያየ መሄድ አለበት። ምክንያቱም እዛ ጋር አደናቅፎት ቢወርቅ ፈተና ነው። ለሱም ሆነ ለእኛ ፈተና ነው። ይህንን እንድታስቡበት እንድታውቁት ነው። ለዛ ነው ቪዲዮውን እስከ መጨረሻው ተከታተሉት የሚባለው። ይሄ መልእክት በስነ ስርዓት ደርሶን ተረድቶን እንድናደርገው ስለሆነ ይሄንን አስባችሁበት እንድትመጡ ቪዲዮውን እንድትሰሙት እስከ መጨረሻው። ሰላማችሁ ብዝት ትረፍረፍ ይበልላችሁ። ላልደረሰው አድርሱት። ስለዚህ መሄድ የምትፈልጉ ቀድማችሁ እየተመዘገባችሁ ቦታ ማስያዝ ትችላላችሁ ማለት ነው። ሰላም ሁኑልኝ። ጸልዩ፣ ስገዱ፣ አይዟችሁ፣ በርቱ። አምደው ቅዱስ ሚካኤል ድረስልኝ እያላችሁ ንገሩት፣ ፈጥኖ ይደርስላችኋል። በችግራችሁ ጊዜ አምደው ቅዱስ ሚካኤል ፈጥነ ድረስልኝ፣ ለምስክርነትም አብቃኝ እያላችሁ ተሳሉ። ሌላ ምስክርነት ያላችሁ ሰዎች ምስክርነታችሁን ስጡ፣ አስመስክሩ ከቻላችሁ በአካል እየተገኛችሁ ካልቻላችሁም ደግሞ ልክ እንደ እህታችን ከዚህ በፊትም ምስክርነት ሲሰጡ እንደነበሩት ሁሉ ምስክርነታችሁን እየሰጣችሁ የቅዱስ ሚካኤል ክብሩ ስራው እንዲገለጥ ለእናንተ የተደረገም ለሌላው እንዲደረግለት፣ ለሌላው ትምህርት ይሆናል ማለት ነው። ሰላም ሁኑልኝ።